እንደ ከተማና መሠረተ ልማት ሚኒስትር እንግዲህ ካሁን ቀደም እንግዲህ የተለያየ አደረጃጀት ነበረው። ከተማና ቤቶች ይባል ነበር። ከተማ ልማትና ኮንስትራክሽን ይባል ነበረ። በአዋጅ 1263 ዝባር 2014 በዚህ በአዲሱ አዋጅ ግን ከተማና መሠረተ ልማት ተብሎ በትልቅ አቅም የተዋቀረ ተቋም ነው። እንግዲህ በተለይ መሠረተ ልማትን ትኩረት ባደረገ መንገድ ነው አደረጃጀቱን በአዲስ መንገድ የተደራጀው። ትልቅ በጀት የሚፈስበት ትልቅ ፍላጎት ያለበት ግን በኤጀንሲ ደረጃ መሆን የለበትም በሚል ትልቅ አቅም እንዲኖረው በማድረግ ነው እንግዲህ ወደዚህ ሚኒስትር መስሪያ ቤት የመጣው በዋናነት እንግዲህ መሠረተ ልማትን ትኩረት ባደረገ መንገድ የከተማ ልማትን ትኩረት ባደረገ መንገድ እና አጠቃላይ መሠረተ ልማት ቅንጅቱንም ከግምት ውስጥ ባስገባ የኮንስትራክሽን ዘርፍም ላይ በከፍተኛ ደረጃ እየሰራ ያለ ትልቅ ተቋም ነው። እንግዲህ ከከተማ ልማት አኳያ ካነሳን በተለይ ከተሞች ለነዋሪዎች ምቹ፣ ውብ፣ ጽዱ አካባቢ ዜጎች እንዲኖሩ ከማድረግ አኳያ ላለፉት አምስት አመታት እንግዲህ ይህን የተለየ ባህሪ ተገንዝቦ ለማስተዳደር የተለየ እውቀት ያስፈልገዋል በሚል የከተማ አመራሩን እያሰለጠንን እያበቃን እያስተማርን ከተሞቻችን እንዲመሩ ከማድረግ አኳያ ትልቅ ስራ ስንሰራ ቆይተናል። አይ ቲንክ እኔ ለመጀመሪያ ጊዜ ይመስለኛል ለከተሞች በዚህ ደረጃ ትኩረት የተሰጠውና ከአሁን ቀደም እንግዲህ የነበረው ስርዓት የገጠሩ ክፍለ ኢኮኖሚ ሲያድግ ከተሞች ያድጋሉ ከተሞችን እንደ ጥገኛ እንጂ ከተሞች እንደ ኢኮኖሚ ማመንጫ፣ እንደ ስራ እድል ፈጠራ ማእከል፣ እንደ ምርት ማእከል የሚታይበት ጊዜ አልነበረም ማለት ነውና ዛሬ ላይ በተለይ ላለፉት ስድስት አመታት አንድ ዘርፍ ላይ ብቻ ተንጠልጥለን የምናሳድገው የኢኮኖሚ እድገት አይኖርም፣ ብዝሃ ዘርፍ የኢኮኖሚ እድገትን እንከተላለን። በዛ ውስጥ ደግሞ ከተሞቻችን የድህነት ሳይሆኑ የብልጽግና ማሳያ በአፍሪካ የበለጸጉ ከተሞቻችንን የምናሳይበት ሞዴል የምናደርግበት የብልጽግና የፈጠራም የቴክኖሎጂ ሀብ እናደርጋቸዋለን ተብሎ በተጀመረው መንገድ ከተሞቻችን ዛሬ ላይ እንዲነቃቁ አድርገዋል። ወደ 46 ፐርሰንት ገደማ የቆሻሻ አያያዝና ዋገድ ስርዓታችንን ከፍ ለማድረግ ግብ ጥለን ነበረ። እሱን እያሳካን ነው። ከጊዜ ወደ ጊዜ እያደገ የመጣ የባህል ለውጥ፣ ያሳሰብ ለውጥ አለ ከቆሻሻ አያያዝ ጋር። አሁንም ግን ችግር አለ። እንደ ባህል ሆኖ ሰው የራሱን ቤት ያጸዳና ወይ ግቢውን ያጸዳና ከግቢው ውጭ ቆሻሻ የሚቀመጥበት አካባቢ አሁንም አለ ማለት ነውና ንጽህና ሲባል እንግዲህ ከተማ እንደ ቤት፣ ከተማ እንደ ጓዳ፣ ከተማ እንደ ራስ መገለጫ መታየቱ እንግዲህ ገና አሁንም መቀጠል ያለበት ማደግ ያለበት ነው። ትልቅ ከተማንም ጨምሮ ከሰፈር ሰፈር ይለያያል። እንግዲህ ከተማ ባለቤቱን ነው የሚመስለው፣ ነዋሪውን ነው የሚመስለው ማለት ነው። አካባቢያችን የምንይዝበት መንገድ የሰውን የአሳሰብ ደረጃ የእድገት ደረጃ የንጽህና ሌቭላቸውን፣ እንዲሁም ደግሞ የስልጣኔ ሌቭላቸውን የሚያሳየው አካባቢው ነው። ከነበርንበት ግን በከፍተኛ ደረጃ መሻሻሎች አሉ። ቻባ ከተማን ጨምሮ ከአምስት ዓመት በፊት እኮ ገንዳ ቆሻሻ ማንሳት ዜጎችን ስታነጋግር ቆሻሻ በጊዜ አይነሳልንም ነበር እንትኑና ዛሬ ላይ እሱ ማየት አይቻልም ማለት ነውና እንደዛ አይነት ገና መቀመጫ ቆሻሻ ቦታዎች ዛሬ ሰው የሚውልበት ቢዝናናበት ከፍተኛ ለውጥ ያለ ስለሆነ ከቆሻሻ እያያዝ አኳያ ከፍተኛ ለውጥ እያመጣን እንገኛለን። መሰረተ ልማት የፍትሐዊነት መገለጫ አንዱ ማዕከል ነው ብለን እናምናለን። ከዚህ አኳያ ፍትሐዊነትን እንዴት ነው የምናረጋግጠው? ከፍ ባለ ሌቭል እንዴት ነው መሰረተ ልማቶችን የምናቀናጀው? አንድ መስሪያ ቤት ከሌላ መስሪያ ቤት ጋር ተናቦ ስራ ለመስራት አንዱ ሲሰራ ሌላው የሚያፈርስበት፣ የሚቆረጥበት የምናውቀው ችግር መሰረታዊ ችግር ነበር። የኮሪደር ልማት አዲስ የቅንጅት ባህልን ይዞ የመጣ አዲስ አሰራርን ይዞ የመጣ አዲስ ያልተለመደ የስራ ባህልን መቀየር የቻለ ዛሬ 24 ሰዓት ሰው ለሊት በብርሃን የሚሰራበት መቼም ውስጡ ስላለን እንጂ እንደ ተአምር ሊቆጠር የሚችል ትልቅ የባህል ለውጥ የተገኘበት ነው እና አንደኛ ከቅድጅት አኳያ፣ ሁለተኛ ከእድገት አኳያ ደግሞ ዲጂታል ኢትዮጵያ 2025ን እንደ መንግስት የያዝነውን አጠቃላይ ስትራቴጂ ከተሞቻችን እሱ ተፈጻሚ ሊሆን መሠረት የጣሉ ናቸው። ከተሞቻችን ቅድም እንዳነሳሁት ከ74 ፐርሰንት ገደማ በላይ የነበረው ከደረጃ በታች የሆነው በዚህ በኮሪደር ልማት ሁለተኛው የአዲስ አበባ ኮሪደር ልማት እንኳን ሳይጠናቀቅ በነበረው 51 ፐርሰንት ገደማ መድረስ ችሏል። እኛ ቀድመን ያሰብነው 30% የምናደርሰው ከ10 አመት በኋላ ነው ብለን ነበር፣ ግብ ጥለን የነበረው። ዛሬ ግን አጠቃላይ በ58 የሚሆኑ የኢትዮጵያ ከተሞች ተመሳሳይ የኮሪደር ልማት ውስጥ ገብተዋል። ይሄ ሁሉ ደምረን ስናይ 52% ደረጃ ደርሷል። እንግዲህ 10 አመት ሳንደርስ ነው እንግዲህ ቅዳችን ሪቫይዝ ማድረግ የሚጠበቅብን ማለት ነው እና የኮሪደር ልማት የይቻላል ማሳያ የፍትሃዊነት መገለጫ የትውልድ የስብዕና ግንባታም ትልቅ መሳሪያ ነው ብዬ አስባለሁ አገር ውደድ ስለተባልክ ልትወዳት አትችልም የአገር ፍቅር የሚገነባበት ዜጎች ከአካባቢያቸው ጋር የሚኖራቸው ኢንተራክሽን ዜጎች ወጣ ብለው መተንፈስ የሚችሉበት ዜጎች በነፃነት የሚንቀሳቀሱበት የሞቢሊቲ ነጻነታቸው በጥግ ድረስ የታየበት የእኩልነት መንፈስ የሚሰማው ኢንተርሴን የሚደረግበት ስተብል የሆነ የከተማ ህይወት መጀመር እንዲችል እየተደረገበት ነው። ይሄ በየአካባቢው ያለው ፋውንቴን፣ በየአካባቢው ያለው የአረንጓዴ መሰረተ ልማት መኖር፣ የእኩልነት ስሜት በዛ ውስጥ ደግሞ ለትውልድ አደራ የሚሰጥበት ዛሬ ዛብ ሲጫወት የነበረ ልጅ ከዚህ በላይ ይገባኛል ብሎ ያስባል። ከዚህ በላይ ለመስራት ደግሞ ራሱን እያዘጋጀ የሚያድግበትንም ሂደት ማየት ይቻላል እና የዴሞክራቲክ ኤሌመንት ያለው የዜጎችን ዲግኒቲ ያከበረ ስብዕናን ያከበረ መሠረተ ልማት ነው ብሎ መውሰድ ይቻላል። እንደ ሀገር ደግሞ ደምረን ስናይ ፍታዊነትን ከማረጋገጥ አኳያ አስተማሪ ስራ ነው የኮሪደር ልማት የሚለው። በአንድ ዘርፍ ብቻ ሳይሆን በጣም በብዙ ዘርፍ ለውጥ ማምጣት የተሻለበት በተለይ ላለፉት አምስት ዓመታት በሁሉ ዘርፍ ማለት ነው ለምሳሌ ከተሞች ምን ያህል ገቢ ማመንጨት ይችላሉ ከተሞች የራሳቸውን መሰረተ ልማት የመሰረተ ልማት ወጪ በምን ደረጃ ነው ከገቢያቸው መሸፈን የሚችሉት የሚለው አንዱ ማሳያ ነው ሁሉም ከተሞች ተመሳሳይ አቅም አላቸው ብሎ ማለት አይቻልም በጣም የተለያየ አቅም አላቸው የከተማ ገቢ ሪፎርም ፕሮጀክት ጽሕፈት ቤት አለን ይሄ ፕሮጀክት ጽሕፈት ቤት የከተሞችን ገቢ በምን ደረጃ ማሳደግ እንችላለን፣ እንዴት ነው ፖቴንሻላቸውን ማስፋት የምንችለው የሚለውን በጥናት እየደገፍን የተለያዩ እስከዛሬ ያልተደረሱባቸው የገቢ ምንጮችንም ጭምር እያፈላለግን በጥናት እየለየን ለብዙ ከተሞች ትኩረት እያደረግን እየሰራ እንገኛለን። አብነት 60 ቢሊዮን ብር ነው ለማቀድ ለአመቱ ግብ ጥለን የነበረው ለስድስት ወር 29 ቢሊዮን ብር እንሰበስባለን ብለን ነበረ ከከተማ አገልግሎት እንሰበስባለን ብለን ፕላን ግብ ግብ አስቀምጠን የነበረው ላለፉት ስድስት ወራት 32 ቢሊዮን ብር አቺቭ ማድረግ ችለናል። ስለዚህ ይሄ እያደገ የመጣው የከተማ ገቢ የከተማውን መሰረተ ልማት የመሸፈንና ወጪውንም ለመሸፈን ትልቅ አቅም ነው ብለን እናስባለንና ከገቢ አኳያ ትልቅ ለውጥ ማምጣት የቻልንበት ነው። የከተማ አካባቢ 30 ፐርሰንቱ አረንጓዴ መሰረተ ልማት መሆን ይጠበቅበታል። ግን ይህንን ሳናሳካ ለረጅም ጊዜ ቆይተናል። ወረቀት ላይ ይቀመጣል፣ ህግ ሆኖ ይወጣል። ያ ህግ ግን ተግባራዊ መሆን እስካልቻለ ድረስ ውጤት ያመጣል ብሎ መውሰድ አይቻልም። በተለይ ከአረንጓዴ መሰረተ ልማት አኳያ እንግዲህ ክቡር ጠቅላይ ሚኒስትራችን የጀመሩት የአረንጓዴ አሻራ ለከተሞቻችንም ትልቅ ንቅናቄ፣ ትልቅ የባህል ለውጥ አምጥቷል ብለን ማለት እንችላለን ከተሞቻችን ትላንት የቆሻሻ መጣያ የነበሩበት አካባቢውም ጭምር ዛሬ አረንጓዴ መሠረተ ልማት ያለበት በተለያየ ደረጃ ሊገለጽ የሚችል የከተማ ፓርኮች በትንሽ ከተማም በትልቅ ከተማም ዛሬ ላይ ባህል ሆኗል። ቀድሞ የነበረው ከመኖሪያ ቤት ጋር የተያያዘው ስትራቴጂ በዋናነት ይዞ የነበረው እያንዳንዱ የከተማ ነዋሪ የመኖሪያ ቤት ባለቤት መሆን አለበት ብሎ ይነሳል። ይሄ እሰየው ቢሆን፣ ግን የትኛውም ዓለም ላይ ሁሉ ሰው የመኖሪያ ቤት ባለቤት የቤት ባለቤት መሆን አይቻልም። እሱ ችግር ነው ብለን አሰብን። ሁለተኛው ነገር እንዴት ነው የንን ችግር የምንፈታው፣ ለሚቀጥለውስ ብለን ያሰብንበትና አዲስ የሀውሲንግ ስትራቴጂ ወይም ሀውሲንግ ፖሊሲ ስናወጣ የከተማ ነዋሪው የቤት ባለቤት መሆን የሚችለው ሰየው መሆን እንዲችል እንደ መንግስትም ደስተኞች ነን። መሆን ለማይችለው ደግሞ አክሰስ ቱ ሀውስ ነው እንጂ እኛም ማዘጋጀት ያለብን፣ እያንዳንዱ ሰው የቤት ባለቤት መሆን አይችልም። ስለዚህ ምንድነው ማድረግ ያለብን? ቀደም ብሎ እንግዲህ የነበረው የሀውዚንግ ስራ ወይም የሀውዚንግ ፕሮቪዥን ቤት ሲባል ራሱ የጋራ መኖሪያ ቤቶች ኮንዶሚኒየምን ብቻ ነው እንደ ቤት ሲወስድ የነበረው ይሄ ደግሞ ከንግድ ባንክ በሚገኘው እዳ ወይም ደግሞ ብድር ብቻ የሚሰራ እዚህ ደግሞ ዜጎች መካከለኛ ገቢ ያላቸውም ሀብታሙም ድሃውም እኩል ተመዝግቦ የሚጠብቅበት ይሄ ደግሞ በትልቅ ሰብሲዲ የተሰጠውን ብር ደግሞ እጣ የሚደርሰው ላለውም እንዳሁም ለሌለው ብዙ ሲደርስ ብዛም አይታይም ላለው ነው የሚደርሰው ማለት ነው አራት ጊዜ፣ አምስት ጊዜ፣ አስር ጊዜ እጥፍ አድርጎ ደግሞ ይሸጣል ማለት ነው። ይሄ አጠቃላይ የነበረውን ስርዓት ሜስድ አፕ አድርጎታል። መሰረታዊ ችግር ውስጥ ነው የገባው። ሰማኒያ ፐርሰንት ገደማ የሚሆነው የግል ባለሀብቱ ተሳትፎ አክቲቭ ማድረግ የምንችለው ብቻ ካልሆነ በንግድ ባንክ ብድር ብቻ ከሄድን ንግድ ባንኩም ዞሮ የህዝብ ሀብት ስለሆነ ችግር ውስጥ ነው የሚገባው። ይሄ የማይገባውንም አካልም ጭምር ሬጉሌት ማድረግ ይጠበቅብናል፣ መድረስ ለሚገባው አካል ብቻ ነው መድረስም ሊሆን የሚችለው በሚል ትልቅ ስራ ስንሰራ ቆይተናል እና ከዚህ አኳያ ምንድን ነው ያደረግነው? 80 ፐርሰንት ገደማ የሚሆነው ፕራይቬት ሴክተሩ እንዲሳተፍበት፣ 20 ፐርሰንት ገደማ የሚሆነው ደግሞ መንግስት በተለያየ መንገድ የሚሰራበት እንግዲህ የግል ባለሀብቱን ስንል በህብረት ስራ ማህበራት ሊሆን ይችላል። በተለያዩ የሃውዚንግ ሞዳሊቲ ፕላትፎርም መሰራት ይጠበቅበታል። ለምሳሌ መንግስት መሬት ካቀረበ ባለሀብቱ ባለው እውቀትና ባለው ሪሶርስ የሚሰራ ከሆነ 70 ፐርሰንቱን ባለሀብቱ የሚወስድበት፣ 30 ፐርሰንቱን ደግሞ መንግስት ፍትሃዊነትን ለማረጋገጥ ለሚገባቸው አካል ደግሞ ወስዶ የሚሰጥበትን መንገድ እየሰራን እንገኛለን። ሁለተኛ ደግሞ በህብረት ስራ ማህበራት ተደራጅተው መሬት ቀርቦላቸው የፋይናንስ ከባንክ እንዲያገኙ ተደርገው እየተሰራበት ያለበት ይሄ ብቻ ሳይሆን ደግሞ ዜጎች በራሳቸው ይዞታ ላይ ቤት ሰርተው ለሌሎች ማከራየት እንዲችሉ ደግሞ ኢንሴንቲቭ የምንሰጥበት በተለይ ከለውጡ ወዲህ ወደ አንድ ነጥብ ሁለት ሚሊየን ቤት ነው እንግዲህ በግለሰብም በተለያዩ ቅድም በምላቸው ጉዳዮች ቤት መሰራት አለባቸው ብለን ቅርጽ ለን ነበረ። አንድ ሚሊዮን አምስት ቤቶች ማሳካት ይችላል በአምስት ዓመት ውስጥ። ላለፉት እንግዲህ 16 ዓመት ገደማ መሳካት የቻለው 380 ሺህ ቤቶች ብቻ ናቸው። እንግዲህ ላለፈው 16 ዓመትና በዚህ ላለፈው ደግሞ ስድስት ዓመት ውስጥ የተሰራው የቤትን መጠን ካየን የሚገናኝ ነገር አይደለም ማለት ነው። ከዚህ ምንድነው የምንረዳው? ስትራቴጂው ትክክለኛ እንደሆነና ለውጥ ማምጣት የሚችል ግን ደግሞ አሁንም የቤት ፍላጎት ደግሞ በጣም ከፍተኛ ስለሆነ በከተሞች የተሻለ ስራ መስራት ይጠበቅብናል። ይሄ የሃውሲንግ ስቶኩን ለማሳደግ ይሄ አጠቃላይ የነበረብንን ጋፕ ለማሳደግ ከፍተኛ ሚና ተጫውቷል። ፍትሐዊነትን ለማረጋገጥ ከፍተኛ ሚና ተጫውቷል። በከተሞቻችን አካባቢ ያሉ ከደረጃ በታች ያለውን ደግሞ አካባቢ ከመቀየር አኳያ የራሱ ትልቅ ቢና የተጫወተበት ነው። ሰባ አራት ገደማ የሚሆነው የከተሞቻችን አካባቢ ከደረጃቸው በታች ያሉ መሰረተ ልማቶች ናቸው። ይሄንን በከፍተኛ ደረጃ እየቀየረ ያለ ትልቅ የሀውሲንግ ስትራቴጂ ነው እየተከተለን ያለው። ለምሳሌ ቤተ መንግስት አካባቢ ያለውን የአዋሬን ብቻ አንስቶ ማየት ይቻላል። ገጽታውን ቀይሯል። ከአካባቢው ላይ ድሆች እየተፈናቀሉ አይደለም እዛው ሳለ የስራ እድል ተፈጥሮ ተፈጥሮላቸው ደረጃቸውን የሚጠብቅ የዜጎችን ክብር የሚጠብቅ ኢትዮጵያውያንን የሚመጥን ህይወት ደግሞ እንዲኖሩ የተደረገበት መንገድ አንድ አንድ የቤት ችግር ለመፍታት ሁለት ደሞ ከደረጃ በታች የነበረውን የከተማ ከተማ አካባቢ ከመፍታት አኳያ ትልቅ ሚና የተጫወተ ስለሆነ ይህንን ከዚያ አኳያ የሰራን እንገኛለን። ቀድመው ተመዝግበው ደሞ በሂደት ላይ የነበሩ ቤትን እንግዲህ ራሱ ደግመን ትርጉም መስጠት ያለብን ሁላ ይመስለኛል። ቤት ሲባል በእኛ ኢትዮጵያውያን ለልጅ ልጅ የሚወረስ እንጂ የምናስበው ኖረንበት ስለ አክሰስ ወይንም ደግሞ ዛሬ ኖረንበት በአንድ ትውልድ ብቻ የሚያበቃ ነው ብለንም አይደለም የምናስበውና እንግዲህ የሌላውንም ዓለምም ልምድም መውሰድ የሚያስፈልግ ይመስለኛል። የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት የዚህ ሚኒስቴር መስሪያ ቤት ተጠሪ ነው። ይሄ ኢንስቲትዩት የሚሰራው ዋናው ስራ የኮንስትራክሽን ኢንዱስትሪ ውስጥ ያሉ ተዋናያንን አቅም መገንባት ነው። የእኛ መሀንዲሶች ዩኒቨርሲቲ ላይ ሲማሩ እንግዲህ በተለየ ትምህርት ስርዓት ስብራት ገጥሞ ነው የነበረው። ቲዎሬቲካሊ የሚማሩትን ነገር በቀጥታ ተጨባጭ ከመሬት ጋር ካለው ነገር ጋር ማያያዝ ላይ ከፍተኛ ጋፕ ነበረብን። ስለዚህ አንድ ሰው መሀንዲስ ሆኖ ተመርቆ እንደወጣ መጥቶ አንድ ነገር መገንባት አይችልም። ያንን ጋፕ ለመድፈን ይሄ የኮንስትራክሽን ማኔጅመንት ኢንስቲትዩት የስራ ላይ ስልጠና፣ ፕራክቲካል ስልጠና በመስጠት ትልቅ ስራ ሲሰራ ቆይቷል። ዘርፉ ላይም የመጡ አጠቃላይ ለውጦችን ላይ የራሱ ትልቅ አሻራ ማሳረፍ የቻለ ትልቅ ተቋም ነው ብለን መውሰድ እንችላለን። የፒኤምፒ ሰርቲፊኬት አሜሪካን ሀገር የሚኖረው የኮንስትራክሽን ማኔጅመንት ትልቁ ኢንስቲትዩት ከዛ እውቅና አግኝተናል። ይሄ ማለት ይሄን ሰርቲፊኬት ባለመያዙ ምክንያት የኛ መሀንዲስ ምንም እንኳን ችሎታ ቢኖረው ወደ ውጭም ሄዶ ስራ ሲሰራ 60 ፐርሰንት ገደማ የሚሆነውን ደሞዝ ይቀነስበት ነበር። ዛሬ ላይ ግን ይሄ ፒኤምፒ ሰርቲፊኬት ስላገኘ ብቻ ከሌላው ከየትኛውም ዓለም ከሚመጣው መሀንዲስ ጋር እኩል ተወዳድሮ እኩል ገበያ ማግኘትም እድል እንዲያገኘው ተደርጓልና ዘርፉን ከማዘመን አኳያም ትልቅ ስራ እየተሰራ መሆኑ ቢም የሚባል የቢልዲንግ ኢንፎርሜሽን ሞዴሊንግ የሚባል ደግሞ በቅንጅት ምክንያት ይፈርስ የነበረ ሲቀጥል የነበረ ጊዜ፣ ሀብት ሪሶርስ በሙሉ ዛሬ በዲዛይን ፌዝ ላይ ብቻ እነ ኢንቴግሬሽኖች፣ እነ ባለመናበብ ይጠፉ የነበሩ ጊዜያት መቀነስ የሚቻልበትንም ቴክኖሎጂ ወደ ዘርፉ ኢንትሮዲውስ እያደረግን ስራዎች እየተሰራ ነው ያለው። ከጊዜ ወደ ጊዜ የኮንስትራክሽን ኢንዱስትሪ እንግዲህ እያየን ነው፣ በጣም እያደገ ነው ያለው። ከኮንስትራክሽን ውጭ የሚታሰብ ከተማ የሚታሰብም ሀገር የሚኖር አይደለም። ምናልባትም 67 ፐርሰንት የፐብሊክ ሪሶርስ የሚፈስበትም አካባቢ ስለሆነ ዘርፉን ለማዘመን ትልቅ ስራ እየሰራን በዘርፉም ሂደት ውጤት እየመጣ መሆኑን እናያለን። ለከተሞች ስልጠና እንሰጣለን። በተለያየ ደረጃ ላይ የሚሳተፉ የግል ኮንትራክተሮችም፣ ስራ ተቋራጮችም፣ ሌሎችንም ጭምር ስልጠና ይሰጣል ማለት ነው። ከግንባታ እቃ አቅርቦት ጋር ከግብአት ጋር የሚያያዝ መሰረታዊ ችግር አለ። እንግዲህ ከዛሬ ስድስት ወር በፊት ወይ አመት አንዱ ትልቁ ግብዓት ሲሚንቶ ነው። በጣም ሲያነጋግር የነበረ መሰረታዊ ችግር ነበረ። ዛሬ ላይ ደግሞ አይተን ከሆነ በጣም ስትራቴጂክ በሆነ መንገድ መንግስትም ደግፎ የግል ባለሀብቱ እንግዲህ ሁሉ ነገር መንግስት መስራት የማይችል ስለሆነ የግል ባለሀብቱ ዘርፉ ላይ በተለይ የግንባታ እቃ አቅርቦት ላይ መሰራት አለበት። በተለይ ደግሞ ሎካሊ መመረት አለባቸው ተብሎ በተወሰነ ውሳኔ መሰረት የግል ባለሀብቱን እየደገፍን ዛሬ ላይ መሰረታዊ ይባል የነበረ የኮንስትራክሽን ዘርፍ ላይ የነበረ ማነቆ መፍታት ተችሏል። ለምሳሌ ለሚ ሲሚንቶ ፋብሪካ ዘርፉ ላይ ትልቅ ኢምፓክት ማሳደር የቻለ ትልቅ ዘርፍ ነው ማለት ነው። እና እኛም እንደ ሚኒስቴር መስሪያ ቤት እየደገፍን ከሌሎች ሚኒስቴር መስሪያ ቤቶች ጋር በጋራ በመሆን የግል ባለሀብቱ ከመንግስት ጋር በመቀናጀት ይሄንን ችግር መፍታት ይጠበቅበታል ብለን በሰራ ነው ልክ ዛሬ ላይ ለውጥ መምጣት ችሏል። ይሄ ብቻም ሳይሆን የፊኒሽንግ ማቴሪያል የምንላቸው ከውጭ ሀገር በቀጥታ ሲገቡ የነበሩ በሀገር ውስጥ አስጠንተን አቅም አለን ወይስ የለንም የሚለውን አጥናና ዘጠና ፐርሰንት ገደማ ሊሆን የሚችል የፊኒሽንግ ማቴሪያልም ጭምር ሴራሚክ ጨምሮ ለምሳሌ ሎካሊ ማምረት ይቻላል። ይሄንን ለመደገፍ ትልቅ ስራ እየሰራን እንገኛለን። ብልሹ አሰራሮችም በዘርፉ ላይ ይታያል። ይህንን ለመቀነስ በተቻለ መጠን በሲስተም ስርዓቶችን የኮንስትራክሽን ግዢንም ይሁን የአማካሪ ግዢንም ይሁኑ ሌሎችንም ጉዳዮች በሲስተም መደገፍ ይጠበቅብናል ብለን ጥረቶች እያደረግን ነው።